ብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ወየ ዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በገድሚያም በአማራ ክልል በሁለት ከተሞች ውስጥ በሚገኙ ካምፖች ላይ ጥቃቶች ደረሱ። በሰላማዊ ትግል አሸንፈን ነው ወደ ትጥቅ ትግል የተሸጋገር ነው ሲሉ ደግሞ አመራሩ ተናግሯል። ጀኔራሉ ባንጻሩ አደብ ማስገዛት ላይ እንደሆኑ ያብራራሉ። በዝርዝር የምንመለከተው ቀዳሚው ጉዳይ ይሆናል። ጀኔራሉ ህወሓትን መታደግ ነውር አይደለም ሲሉ ገልጿል። በውስጥ የተፈጠረው ልዩነት አደጋ እንደደቀነ ሲያብራሩም ተሰምቷል። ታደምጡታላችሁም ሻዕቢያ ኢትዮጵያ ላይ ኤርትራ የሰጠችውን የሀገርነት እውቅና ልታነሳ ትችላለች የሚለውን ሰሞነኛን የብልጽግናውን መንደር ገለጻን በተመለከተ ምላሽ ሰጥቷል። ቅኝ ገዢ ካላት ኢትዮጵያ ነፃነቴን ያረጋገጥኩት ረጅሙን ጦርነት አሸንፌ ነው ሲልም ነው ያከለው። እንመለከተዋለን። የብልጽግናው መንግስት በእኛ ስራ ባይሆን ኑሮ ሱዳንና ግብፅ ታሪካዊ ጥፋት ያጋጥማችሁ ነበር ሲል አሳውቋል። ይህንን ያለው ግብፅ በቀጠለችው የተለመደ ክስ ለሰሞነኛው የጎርፍ መጥለቅለቅ ኢትዮጵያን ተጠያቂ ማድረጓን ተከትሎ ነው። ተጨማሪውን ይዘናል። የአጓ ማብቃትን ተከትሎ ኢትዮጵያን ጨምሮ በአፍሪካ በርካታ ሀገራት ላይ ሁለተኛ የጉምሩክ ቀረጥ ጭማሪ ማዕበል ሊያስከትል ይችላል ተባለም። ይህ በእንዲህ እንዳለ የኬንያው ፕሬዚደንት ዊሊያም ሩቶም የዶናልድ ትረምፕ አስተዳደር ለአንድ አመት የአሜሪካ የአፍሪካ የቀረጥ ነጻ እድል አጓ ተጠቃሚ ሆና ኬንያ እንድትቀጥል መስማማቱን ይፋ አድርገዋል። ሌላኛው መረጃችን ነው። ዶናልድ ትራምፕ ያቀረቡትን የጋዛውን የሰላም ስምምነት እቅድ ተከትሎ በርካታ ውሳኔዎች እየተላለፉ ነው። የእስራኤል ጦርና ሐማስ ያሳለፏቸው ውሳኔዎችም ይጠቀሳሉ። የተወደዳቸው የኢትዮ ፎረም ቤተሰቦች አብራቸውን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆነላችሁ። በአማራ ክልል በሁለት ከተሞች ውስጥ በሚገኙ ካምፓዎች ጥቃቶች ደረሱ። በሰላማዊ ትግል አሸንፈን ነው ወደ ትጥቅ ትግል የተሸጋገር ነው ሲሉ አመራሩ ተናግሯል። ጄኔራሉ በአንጻሩ አደብ ማስገዛት ላይ እንደሆኑ ያብራራሉ። ክልሉ በየዕለቱ ግጭት፣ በየቀኑ ውጊያና የከባድ መሳሪያ ድብደባ ዜናዎች የሚሰሙበት ሆኖ ቀጥሏል። በነዚህ ሁሉ ሁነቶች ቀውስ ውስጥ እያሳለፈ ያለው ደግሞ ማህበረሰቡ ነው። በወሎ ቀጠና ነፍሰ ጡር እናትን ጨምሮ አገዛዙ ከሰሞኑ ሰላማዊ ነዋሪዎችን በድሮን መግደሉ ይታወቃል። በጎንደር ቀጠና ከጎንደር ባህር ዳር ያለው መንገድ ላይ የትራንስፖርት እንቅስቃሴው ባለፉት ሁለት ቀናት ደጋግሞ መስተጓጎል አጋጥሞታል። አሁን በተለያዩ ከተሞች ውስጥ በካምፖች ላይ ጥቃቶች እየደረሱም ይገኛሉ። በጎጃም ቀጠና አዲስ ቅዳምና ደብረ ማርቆስ ከተሞች ውስጥ የተፈጸሙትም ቀዳሚ አብነት ይሆናሉ። በአዲስ ቅዳም የአድማ ብተናና የሚሊሻ አባላት መገኛ ላይ የተከፈተው ጥቃት ሰብአዊና ቁሳዊ ጉዳትን አስከትሏል። በደብረ ማርቆስም ትናንት ምሽት በተለያዩ ቦታዎች ላይ እንደዚሁ ስት ኃይሎች መገኛ ላይ ጥቃት መድረሱ ሆነ የተሰማው። ሌላኛው የካምፕ ላይ ጥቃት የተመዘገበው ደግሞ ከጎንደር አዘዞ ቅርብ ርቀት በሚገኝ የክልሉ የጸጥታ ኃይሎች ካምፕ ላይ ነው። ከነዚህ የመንግስት ኃይሎች መገኛዎች ባሻገር በጉዞ ላይ የተፈጸሙ ጥቃቶችም አሉ። ይህ በሰሜን ሸዋ ዞን በመከላከያ ሰራዊቱ የአየር ወለድና ኮማንዶ አባላት ላይ ከአለም ከተማ በቅርብ ርቀት የተፈጸመ ነው። በሌላ በኩል በደቡብ ወሎ አንዳንድ ስፍራዎች ላይ የብልጽግናው መንግስት በከባድ መሳሪያ የታጀበ በርካታ ራዊት ስምሪት በመስጠት ታጣቂ ኃይሎች የሚገኙባቸው አካባቢዎች ላይ ጥቃት መክፈቱ ታውቋል። የክልሉ ውጊያም ያለ አንዳች እልባትም እንዲህ ያለ ሰብአዊና ቁሳዊ ጉዳቶች እየተወሩለት ከሁለት ዓመት በላይ ጊዜን አሳልፏል። አሁንም ግን የሰራዊቱ አዛዦች ጭምር የአደብ ማስገዛት ዘመቻ ላይ ነን ባይ ናቸው። ትናንት ደብረ ማርቆስ የተገኙት የስድስተኛ እዝ ዋና አዛዡ ሜጀር ጄኔራል ብርሃኑ ጥላሁን ጸረ ኢትዮጵያ ኃይሎችን አደብ እያስገዛን ነው ሲሉ ተሰምቷል። እሳቸው ቀን የአካባቢው የጸጥታ አመራሮችን ሰብስበው ይህንን ሲሉ ውለው ምሽት ላይ ግን በነዚህ ኃይሎች ላይ ጥቃቶች መፈጸማቸውም ይታወቃል። ክልሉ ባልታወጀ ወታደራዊ ኮማንድ የሚመራም ሰላማዊ እንቅስቃሴዎችን በብዙ ቦታዎች ላይ ብርቅ የሆኑበትም ነው። አገዛዙ የዘጋቸው የሰላማዊ የትግል ሜዳዎችም የመሳሪያ ትግል አውዶችን ፈጥሯል። የፋኖ አመራሩ አስረስ ማረ ደግሞ የብልጽግና አገዛዝን በሰላማዊ ትግል አሸንፈን ነው ወደዚህ የትጥቅ ትግል የመጣ ነው ይላሉ። በሰላማዊ መንገድ ተሞክሮ አገዛዙ ስለተሸንፈ አንዳንዶች ሰላማዊ ትግል ምናምን እያሉ ዛሬም እንዳማራጭ ያወራሉ። የለም እንደዛም ሚባል በሰላማዊ ትግል አሸንፍ ነው ጨረሰ። ለምን ጉልበት ያለው አካል ጠመንጃውን አነሳ? በሰላም ሲታጀ። ስለዚህ አሸንፈዋል ማለት በሰላማዊ ትግል ሜዳ አገዛዙን አሸንፈን ተስፋ ቆርጠን ነው ወደዚህ መጣ ብዙዎች። ስለዚህ ያንን በሰላማዊ ትግል አላሳካ ያለውን የአማራ ህልውና ጥያቄ የአማራ ነፃነት ማስከበር ነው አመራሩ ከትናንቱ የወሎ ቀጠናው የመካነ ሰላም ጥቃት ጋር በተያዘ ሲገልጹም የድሮን ጋጋታ የጄኔራል ብዛት በርካታ ሰራዊት የሶሻል ሚዲያ ሰራዊትና ሌላም አሰማርቶ እየተሸነፈ የሚገኘው የብልጽግናው አገዛዝ የሃይማኖት አጀንዳ ውስጥ ሊደበቅ መጣሩ ከብልጽግና ባህሪ አንጻር የሚጠበቅ ነው ብለዋል። ይበንዲ እንዳለ የመካነ ሰላሙን የትናንት ክስተት በተመለከተም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መግለጫ አውጥቷል። የብልጽግና የወረደው አስተዳደርና የፋ ዋኑ ኃይሎች ምላሽ ሰጥቷል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ በመካነ ሰላም ከተማም የመስጅድ ኑር ኢማም ና የወረዳው መጅሊስ ምክትል ሰብሳቢ የመጅሊስ አመራሮች እንደዚሁም የመስጅድ ሀዲሞች በታጣቂዎች መገደላቸውን ባወጣው መግለጫ አሳውቋል ጠቅላይ ምክር ቤቱ የእምነት ተቋማት ሊጠበቁ እንጂም እንዲህ አይነት አጸያፊ ተግባር ሊፈጸምባቸው አይገባም ሲልም የገለጸው የወረዳው የብልጽግና አስተዳደር ደግሞ ጽንፈኛ ሲል የጠራው ቡድን በመካነ ሰላም ከተማ መስጅድ ኑር ውስጥ በመግባት ሰላት ላይ የነበሩ አማኞች እና ሌሎች ንጹሐንንም ገድለዋል፣ በሚል መግለጫውን አሰራጅቷል። የፋኖ ኃይሎች ጉዳዩን አስተባብለው ትናንት በከተማው ጥቃት በሚፈጸምበት ወቅት የወረዳው የጸጥታ አመራሮች ወደ እምነት ተቋማት ገብተው ተጠልለዋል ይላሉ። የሆኖ ሆኖ የእምነት ተቋማትና ምእመኑ ያለፉት የብልጽግናው ዓመታት የእርስ በርስ ጦርነቶች ዋነኛ ሰለባዎች ሆነው ቀጥሏል። ጄኔራሉ ህወሓትን መታደግ ነውር አይደለም ሲሉ ተናግሯል። በውስጥ የተፈጠረው ልዩነት አደጋ እየደቀነ ነው ሲሉም አብራርቷል። በትግራይ ክልል ባለፈው ሳምንታት በተለያዩ አካባቢዎች የአንድነት ዘመቻ በሚል ስብሰባዎች ሲደረጉ ከርሟል። በመቀለ ከተማም ለዚህ እንደ ማጠቃለያ የተወሰደ ጉባኤ ሲደረግ ጄኔራል ታደሰ ወረደም ንግግራቸውን አቅርቧል። በዚህ መድረክ ያቀረቡት ንግግርም መነጋገሪያ መሆኑ አልቀረም። የትግራይ ጊዜ አስተዳደር ፕሬዚደንቱ ጄኔራል ታደሰም ከዚህ በፊት ህዝብናም መሪ ድርጅቱ ህወሓት ጠንካራ ግንኙነት ስለነበራቸው አንድነታቸው ስለነበር ገጥሞን ከነበረው የመጥፋት አደጋ ተርፈናል ሲሉ አቅርቧል። አሁንም ተመሳሳዩን ጠይቀዋል። ህወሓትን ለመታደግ ጥረት ማድረግ የሚኮነን ተግባር አይደለም በሚልም ነው ያከሉት። የዚህን ታሪካዊና ታላቅ ድርጅት ቀጣይነት ለማረጋገጥ የምንችለውን ሁሉ ለማድረግ ኃላፊነት አለብን ሲሉም ተሰምቷል። በመቀለ ከተማ ብሔራዊ አንድነትና ደህንነትን ማረጋገጥ በሚል መሪ ቃል በተጀመረው ጉባኤ ላይም ይህ መድረክ በህልውና አደጋ ውስጥ የምትገኘው ትግራይ ለመታደግ ያለመ ነው ብለውታል። ከዚህም ባሻገ ነበር በክልሉ የተገኘውን አንጻራዊ ሰላም ለማስቀጠል ጦርነትና የጦርነት ወሬን ለማስቆም ተፈናጋዮችና ግዛቶቻችንን ለማስመለስ የጋራ መግባባትን ለመፍጠር ያለመ ነው ሲሉ ተሰምቷል ተጋሩ አንድነታቸውን ማጠናከራቸው አስፈላጊ ነው ሌሎች ውጫዊ ኃይሎች ከህዝቡ ችግሮች ጋር ምንም ግንኙነት የላቸውም አባባስ እንጂ ሚናቸው አነስተኛ ነው ዋናው ውስጣዊ አንድነታችን ነው ሲሉ ጄኔራሉ ገልጿል ህወሓትን ለማጥፋት ጥቅም ላይ እየዋለ ነው በሚል የገለጹት ደግሞ ይህን በውስጣችን ተፈጥሯል ተጠቅሷል ያሉትን የአንድነት ክፍተት በሚል የገለጹትን ነው። ድርጅቱን ማዳንም ሆነ ማጥፋት የሚቻለው በአባላቱ በኩል ብቻ ነው። ድርጅቱን ለመታደግ መስራትም የሚወገዝ አይደለም የሚለውን አንስተው እኛም ይህንን የማድረግ ኃላፊነት አለብን በማለት ተናግረዋል። ሻዕቢያ ኢትዮጵያ ላይ ኤርትራ የሰጠችውን የሀገርነት እውቅና ልታነሳ ትችላለች የሚለውን ሰሞንኛውን የብልጽግናውን መንደር ገለጻን በተመለከተ ምላሽ ሰጥቷል። ቀኝ ገዥ ካላት ኢትዮጵያ ነጻነቴን ያረጋገጥኩት ረጅሙን ጦርነት አሸንፌ ነው ሲል ማሳውቋል። ጦርነት አፋቅሮ ሰላም ያለያያቸው ብልጽግናና ሻዕቢያም የቃላት ጦርነታቸው እንደቀጠለ ነው። ከአዲስ አበባ አሰብ እንገባለን የሚለው ዛቻ ብቻ አይደለም እየት እየተሰነዘር ያለው ከሰሞኑ ደግሞ የአገዛዙ የእንግሊዝኛ ልሳን በሚል የሚገለጽ ድረ ገጽ ላይ እንደውም ኢትዮጵያ ለኤርትራ የሰጠችውን የሀገርነት እውቅናን ታነሳለች የሚል ብልጽግና የትንታኔ ቀርቦ ነበር። ይህ ሻዕቢያን እንደተለመዱ አበሳጭቶ መግለጫ ያስወጣ ሁነትም ሆኗል። የአስመራው መንግስት ቃል አቀባይ እንደተለመደው የብልጽግና ባለስልጣናትና ተላላኪ ፕሮፓጋንዲስቶቻቸውን ከወረፉ በኋላ ነጻነታችንን ከኢትዮጵያ በስጦታ አላገኘ ነውም ብሏል። ባጋሩ ሰፋ ያለ ሀተታ ላይም ኢትዮጵያን ቅኝ ገዢ በሚል ገልጾ በረጅም ዓመታት ጦርነት ድል በማድረግ ያገኘነው ነጻነት ነው በሚል ጉዳዩን አብራርቷል። የኤርትራ ሀገርነትና ሉዓላዊነት እውቅና ሊሰጠው ይገባ የነበረው በ1940 ቢሆንም አሜሪካና ሌሎች ሀገራት በቀጠናው የነበራቸው ፍላጎት ሌላ በመሆኑ ሳይሳካ ቀርተዋል በማለትም ታሪክ ያጣቅሳል። ኢትዮጵያ እንደተባለው የምታደርግ ከሆነ ግን እኛም ከ1952 እስከ 1993 ኢትዮጵያ ኢትዮጵያ ለወሰደችብን ሀብትና ንብረት በቢሊዮን ዶላሮች የሚቆጠር ካሳን እንጠይቃለን በማለትም ያስፈራራል። ከሰሞኑ በኤርትራ እየተከናወኑ ካሉ ጉዳዮች ውስጥ ደግሞ የሻዕቢያ ወታደራዊና ሲቪል አመራሮች ከኢትዮጵያ ጋር በተዋጉባቸው አካባቢዎች በመጓዝ የጦርነት ሂደትና አሰላለፉ ምን ይመስል እንደነበር ለወታደሮቻቸው ሲያብራሩ የታዩበት ይገኝበታል። ሴት የሰራዊቱ አባላት ከኢትዮጵያ ነጻነታችንን እንድናገኝ የነበራችሁ ሚና በሚል የቀረበው መድረክ ደግሞ አንዱ መገለጫ ይሆናል።

የብልጽግናው መንግስት በእኛ ስራ ባይሆን ኖሮ ሱዳንና ግብፅ ታሪካዊ ጥፋት ያጋጥማቸው ነበር ሲል ምላሽ ሰጥም። ይህን ያለው ግብጽ በቀጠለችው የተለመደ ክስ ለሰሞኑኛው የጎርፍ መጥለቅለቅ ኢትዮጵያን ተጠያቂ ማድረጓን ተከትሎ ነው። የፕሬዝደንት አብዱል ፈታል ሲሲ አስተዳደር ለአባይ ወንዝ ውሃ መጠን መጨመርና በሀገሪቷ ሁለት አውረጃዎች ሰሞኑ ለደረሰው የጎርፍ መጥለቅለቅ ኢትዮጵያን ተጠያቂ አድርጓል። ግብፅ ከወትሮ በተለየ መልኩ ከፍተኛ የውሃ መጠን በአባይ ወንዝ ላይ የተከሰተው የህዳሴው ግድብ በመገንባቱ ምክንያት ነው ትላለች ግብጽ። በቤሄራና ሜኑፊያ አውራጃዎች በደረሰው የጎርፍ አደጋ የእርሻ መሬቶች የተጥለቀለቁ ሲሆን በርካታ በወንዝ ዳር በህገወጥ መንገድ የተገነቡ የመንደር ቤቶችም በጎርፍ መወሰዳቸውን የተለያዩ የመገናኛ ብዙሀን ዘግቧል። አሶሺየትድ ፕሬስ እንደዘገበው ከሆነም በሜኑፊያ ነዋሪዎች ወገብ ድረስ ጥልቅ የሆነ ውሃ ውስጥ ሆኖናም በከፊል የተጎዱ ቤቶችን ተመልክቷል። በአሽሞን ደግሞ ገበሬዎችና ነዋሪዎች መሬታቸውና ቤታቸውን በአስቸኳይ ለቀው እንዲወጡ ማሳሰቢያ ተሰጥቷቸዋል። በዚህ ሳምንት መጀመሪያ ላይ የአባይ ወንዝ በሚያልፍባት ሱዳን በጎርፍ አደጋ ምክንያት በርካታ የመንደር ነዋሪዎች ቀያቸውን ጥለው መሰደዳቸውም ይታወቃል። ተጠናቋል። የተባበሩት መንግስታት የስደተኞች ኤጀንሲ እንዳሳወቀው በካርቱም አንድ መቶ የሚጠጉ ቤቶች በጎርፍ ተጥለቅልቀዋል። ግብፅ አሁን እንደምትለው በሀገሪቱ ደቡባዊ ክፍል ከሚገኘውና በአባይ ወንዝ ላይ ከገነባችው የአስዋን ግድብ በከፍተኛ ሁኔታ በመሙላቱ ውሃውን መልቀቅ ነበረባት። እንደ ሀገሪቱ ገለጻ ከሆነ ግድቡ ከኢትዮጵያ የሚመጣውን የውሃ መጠን መቋቋም ስላቃተው ነው ወደ ደቡባዊ ክፍል ውሃውን ለመልቀቅ የተገደደችው። ይህንን ተከትሎም ከአዲስ አበባ የብልጽግናው መንግስት ምላሽ ሰጥቷል። የታላቁ የኢትዮጵያ ህዳሴ ግድብ የናይል ወንዝ ተፋሰስ በተለይም ሱዳንና ግብፅን ከአጥፊ ጎርፍ በመከላከል ረገድ ትልቅ ሚና እየተጫወተ ነው በሚል የውሃና ኤነርጂ ሚኒስቴር በመግለጫው ግድቡ ባይኖርላችሁ ኑሮ በቅርብ ወራት በኢትዮጵያ ደጋማ አካባቢዎች የተከሰተው ከፍተኛ ዝናብ በታችኛው ተፋሰስ ሀገራት በሰው ህይወትና በመሰል መሰረተ ልማቶች ላይ ታሪካዊ ውድመት ሊያስከትል ይችል ነበር ሲልም ገልጿል። ሚኒስቴሩ የግብጽ መንግስት ተቋማት ስለ ግድቡ በሚያወጧቸው መግለጫዎች ውስጥ ውሸቶች ዋነኛ አካል መሆናቸውን በመጥቀስ እየ እየቀረበ ላለው ክስ ነው ምላሽ የሰጠው። የግብጽ ባለስልጣናት የጎርፍ አደጋዎችን ምክንያት በማድረግ በኢትዮጵያ ላይ የሚሰነዝሯቸው ክሶችም መሰረተ ቢስ መሆናቸውን ያብራራል። የአጓ ማብቃትን ተከትሎ ኢትዮጵያን ጨምሮ በበርካታ የአፍሪካ ሀገራት ላይ ሁለተኛ የጉምሩክ ቀረጥ ጭማሪ ማዕበል ሊያስከትል ይችላል ተባለም። ይህ በእንዲህ እንዳለ የኬንያው ፕሬዚደንት ዊሊያም ሩቶም ኬንያ ለአንድ ዓመት የአሜሪካው የአፍሪካ የቀረጥ ነጻ እድል አጓ ተጠቃሚ ሆና እንድትቀጥል ስምምነት ላይ መድረሳቸውን ይፋ አድርገዋል። ኢትዮጵያ ይህንን እድል በብልጽግናው መንግስት ጦረኛ ፖሊሲ ሳቢያ ካጣች ዓመታት አልፏል። በሺዎች ሰራተኞች በዚህ ሳቢያ ተባሯል። አብዛኞቹ ሴቶች ናቸው። አለም አቀፍ ኩባንያዎችና ኢንዱስትሪዎችም ዘግተው ወጥቷል። የሆነ ሆኖ በርካታ የአፍሪካ ሀገራትን ለሩብ ምዕተ ዓመት ያክል ሲደግፍ የቆየው የአፍሪካ እድገትና እድል ህግ አቋም ከጥቂት ቀናት በፊት በይፋ ማብቃቱን ተከትሎ የተባበሩት መንግስታት የንግድና የልማት ድርጅት ለአፍሪካ የኢኮኖሚ አቅጣጫ ከባድ ስጋት መደቀኑን አሳውቋል። የአሜሪካው ፕሬዝዳንት ቢል ክሊንተን በፈረንጆቹ 2000 በህግ የፈረሙትና ለ25 ዓመታት የቆየው ይህ ፕሮግራም ካልታደሰም የግብርና ምርቶችና ቀላል አምራች ኢንዱስትሪዎች አፍሪካውያን ላኪዎች ወደ አሜሪካ ገበያ የሚያገኙት መዳረሻ እየጠበበ በመምጣት አህጉሪቱ የኤክስፖርት ልዩነት የማስፋት ጥረቷን የሚጎዳም ተብሎለታል። በተለይም ልብስ ስፌት፣ የግብርናና ምግብ ነክ ምርቶች ከጉምሩክ ቀረጥ ጭማሪው ከፍተኛ ተጽዕኖ የሚደርስባቸው ሲሆን ከአጓ ውጭ የሚላኩ የግብርና ምርቶችና የአምራቾች ምርቶች ላይ የሚጣለው ቀረጥም በነዳጅና በማዕድናት ላይ ከሚጣለው ከሁለት እስከ ሶስት እጥፍ ከፍ ሊል እንደሚችል ነው ያስጠነቀቀው። የአጓ ማብቃት በሰላሳ ሁለት የአፍሪካ ሀገራት ላይ ሁለተኛ የጉምሩክ ቀረጥ ጭማሪ ማዕበል የሚፈጥር ሲሆን በአማካኝ የጉምሩክ ቀረጡ ከዜሮ ነጥብ አምስት በታች ከነበረበት ወደ 10% ከፍ ሊያደርገው እንደሚችልም ተጠቁሟል። ኢትዮጵያ ቀድሞውኑ በትግራይ ጦርነት ምክንያት በፈረንጆቹ 2022 ጀምሮ ከአግዋ ታግዳ የቆየች ሲሆን በተደጋጋሚ የብልጽግናው መንግስት ለመመለስ ጥያቄ አቅርቦ ውድቅ ሆኖበታል። ይህ የአግዋ ድል ቢጠናቀቅም የተለያዩ ሀገራት ዲፕሎማሲያዊ ጥረት በማድረግ ግን በተናጥል እንዲራዘም እያደረጉ ናቸው። ኬንያ በዚህ ረገድ የምትጠቀስ ይሆናል። የሀገሪቱ ፕሬዚደንት ዊሊያም ሩቶም የዶናልድ ትረምፕ አስተዳደር ኬንያ ለ አንድ ዓመት የአሜሪካ የአፍሪካ የቀረጥ ነጻ እድል አጓ ተጠቃሚ ሆና እንድትቀጥል ስምምነት ላይ መድረሳቸውን አሳውቋል። ላለፉት በርካታ ዓመታት የድሉ ተጠቃሚ የሆነችው ኬንያም አጓ እንዲራዘም ጥረት ስታደርግ መቆየቷንም አክሏል። ሐማስ የትራምፕን የሰላም እቅድ ተቀብሏል። ይህንን ተከትሎም እስራኤል የጋዛ ወረራ እንዲቆም አዛለች። ፕሬዚደንት ዶናልድ ትራምፕም እስራኤል ጋዛን መደብደብ እንድታቆም አስጠንቅቀዋል። በትራምፕ እቅድ ላይ የተመሰረተው የጋዛው ድርድር በግብጽ ይጀምራል። የትራምፕ ልዩ ልዑክ ስቲቭ ዊትኮፍ ወደ ግብጽ ጉዞ መጀመራቸውንም የእስራኤል የመገናኛ ብዙሀን አረጋግጧል። ሐማስ የትራምፕን የሰላም እቅድ መቀበሉን ተከትሎም እስራኤል የጋዛ ወረራ እንዲቆም አዛለች። የእስራኤል መከላከያ ሰራዊት እንቅስቃሴን ወደ ዝቅተኛ ደረጃ በመቀነስ በጋዛ የመከላከል እርምጃዎችን ብቻም እንደሚያከናውንም የእስራኤል መገናኛ ብዙሃን ዘግቧል። ቴል አቪቭ ከሐማስ ምላሽ በኋላም ሁሉም ታጋቾች ለማስፈታት የትራምፕ እቅድ የመጀመሪያው ምዕራፍ ወዲያውኑ ተግባራዊ እያደረገች ነው ሲል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት አሳውቋል። ዶናልድ ትራምፕ ማስቀድመው አስጠንቅቀው ነበርም ሐማስ የሰላም እቅዱን መቀበሉን ካሳወቀ በኋላ ነው። እስራኤል ጋዛ ላይ የምታደርሰውን ጥቃት ማቆም አለባት ያሉት ፕሬዚደንቱ ሐማስ የሰላም እቅዱን ካልተቀበለም ገሃነም ይጠብቀዋል ሲሉ ዝተው ነበርም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰላም እቅዱን የመጀመሪያውን ምዕራፍ ለመተግበር ዝግጁ መሆናቸውንም ገልጿል። ዶናልድ ትረምፕ ሐማስ ለዘላቂ ሰላም ዝግጁ ነው ቢሉም ቡድኑ ግን ሀያ ነጥቦች ካሉት የአሜሪካ የሰላም እቅድ መካከል የተወሰኑትን እንደማይስማማ ገልጿቸዋል። የተወደዳቸው የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበርም። አበቃን። ቸር ያሰማን።